ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ስለምትከታተሉንም እጅጉን ከልብ አድርገን እናመሰግናለን። በዚህኛው የሁለተኛው የዩቲዩብ ቻንላችን እንደተለመደው የተለያዩ የዝውውር ጉዳዮችን በማንሳት ይታወቃል እና እነሱን ጉዳዮች ጠቅለል አድርገን ወደ እናንተ በማድረስ ዛሬም ቆይታችንን ከእናንተ ጋር የምናደርግ ነው የሚሆነው። ስለምታደምጡን ስለምትከታተሉን ግን እጅጉን ከልብ አድርገን እናመሰግናችኋለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ኢኒያኪ ፔና ቀጣይ መዳረሻው የት ሊሆን ይችላል የሚለው ጉዳይ እስካሁን አልታወቀም፣ ግን የስፔን ክለብ ሊሆን እንደሚችል ነው የሚታመነው። ምንም እንኳን የወደፊት ሕይወቱ በስፔን የሚቆይ ቢመስልም ኢኒያኪ ፔና የመጨረሻ ወራቶቹን ግን በባርሴሎና እየኖረ ሊሆን ይችላል። በሃንስ ፍሊክ አስተዳደር ከበርካታ ወራት መገለል በኋላ ኢኒያኪ ፔና በባርሴሎና የወደፊት ተስፋ በአየር ላይ ነው። የውድድር ዘመኑን በባርሴሎና ሁለተኛ ተመራጭ ግብ ጠባቂ ተደርጎ የታየው ኢኒያኪ ፔና በክረምቱ ሊለቅም ቅርብ ነው። ወጣቱ ግብ ጠባቂ የጨዋታ ጊዜ ለማግኘት ሲል ለመልቀቅ እየተዘጋጀ ነው። ተጫዋቹ በሀንስ ፍሊክ ስርም ተፈላጊነቱን አጥቷል። በቅርብ እንግዲህ ጨዋታዎች ላይ ያሳየው ተሳትፎ በካታላኑ ክለብ ጋርም ኮንትራት ቢኖረውም በካምፕ ኑ ያለው ጊዜ ግን ሊጠናቀቅ እንደሚችል የሚጠቁም ነው። የ26 ዓመቱ ግብ ጠባቂ የጨዋታ ጊዜ ማግኘት ይፈልጋል። ይህም ደግሞ በጀርመናዊው አሰልጣኝ ስር አሁን ላይ እንግዲህ ነገር የሚሆን አይመስልም። የአሁኑ እቅድ ውስጥ ዋስትና የማይሰጠው ነገር ነው። ከላማትሲያ የመጣውና ከዚያ በኋላ በውሰት ከተሰጠበት ጊዜ ጀምሮ ኢኒያኪፔና በከፍተኛ ደረጃ ለመወዳደር ጥራቶቹን አሳይተዋል። ነገር ግን በባርሴሎና እድሎች ያነመሩናቸው እድገቱን አግዶበታል። ይህ ሁኔታ ከፍተኛ ዋጋ ሳያወጡም የግብ ጠባቂ ቦታቸውን ለማጠናከር አማራጭ አድርገው ለሚመለከቱት የበርካታ የላሊጋ ቡድኖችም ትልቅ ፍላጎትን ስቧል። ቀድሞውንም ለግብ ጠባቂው እንቅስቃሴ ካደረጉ ክለቦች አንደኛው ሲቪያ ሲሆን በረኛውን በክረምት የዝውውር መስኮት ለማካተትም በቁም ነገር እያሰበበት ነው። የሲቪያ የስፖርት ማኔጅመንት የግብ ጠባቂ ቦታን ለማደስ ያለመ ሲሆን ኢኒያኪ ፔናንም እንደ ተስፋ ሰጪ ምርጫ አድርጎ ይመለከተዋል። በስፔን ተፎካካሪ ሆኖ ለመቀጠልና የትልቅ ፕሮጀክት አካልም የመሆን እድሉም ግብ ጠባቂውን ሊያማልለው ይችላል። ይህም ሁኔታ ምቹ ከሆነም ዝውውሩን ለማድረግም ፈቃደኛ ይሆናል ተብሎ ይጠበቃል። ይህ በእንዲህ እንዳለ ባርሴሎና በተለይም የደሞዝ ሂሳቡን ለመቀነስና በቡድን ውስጥም ቦታ ለማስለቀቅ የሚረዳው ስለሚሆን መልቀቅ የሚችልበት ሁኔታ ቅር እንግዲህ አይሰኝም። የሴቬያ ፍላጎት የጠፋውን የጨዋታ ጊዜን ለማግኘት እንደ ማራኪ አማራጭ አድርገው ይቀበሉታል ተብሎ ነው የሚታሰበው። ዲያጎ ሎፔዝን በክረምቱ ለማስፈረም የሚፈልጉ ሶስት ክለቦች አሉ። ስፔናዊውን የክንፍ ተጫዋች በቫሌንሲያ ያለውን ጊዜ ሊጠናቀቅ የተቃረበ ይመስላል። የዲያጎ ሌፖስ ስምም ከቫሌንሲያ ጋር ካደገ በኋላ በገበያው ላይ ክብደቱ ጨምሯል። አሁን ላይ ሶስት ክለቦችም በክረምቱ ሊያስፈርሙት አቅደዋል። ቦርንመስ፣ አትሌቲኮ ማድሪድ እና ሪያል ሶሴዳድ በካርሎስ ካርቦኔራ በሚመራው ቡድን ውስጥም አንዱ የሆነውን የ22 ዓመት የክንፍ ተጫዋችንም አቅም እና ፈጣን ተጽዕኖም እንደሚያደንቁ በመሆኑ ሊያዘዋውሩት ዝግጁ ናቸው። አሁን ባለው ብቃትና በቡድኑ ውስጥ ባለው ጠቀሜታ ቫሌንሲያ ከ2027 በላይ ኮንትራቱን ለማራዘም ከወዲሁ እየሰሩ ሲሆን ከፍተኛ የኢኮኖሚ አቅም ያላቸው ክለቦችም ፍላጎት እንግዲህ እየጨመረ እንደሆነ ይገለጻል። ዲኤጎ በዚህ ውድድር ዘመን እስካሁን ስምንት ጎሎችንና አምስት አሲስቶችን ማድረግ የቻለ ሲሆን የቡድኑ ቁልፍ ተጫዋችም ነው። የጎሌ ፔዝን በክረምቱ ማስፈረም የሚፈልጉ ሶስት ክለቦች በአንዶኒ ኢራኦላ የሚመራው ቦርንመዝ ላይ እንደ ከፍተኛ ማጠናከሪያ በራዳራቸው ላይ ማስቀምጠውታል። የባስኮ አሰልጣኝ ተጫዋቹ ጎሎችን ከማበረከቱ በተጨማሪም ለተለዋዋጭ አቀራረባቸውን በትክክል እንደሚስማማም ያምናሉ። የእንግሊዙ ቡድን ዓላማ በአውሮፓ ውድድሮች ላይ ለመወዳደር የሚያስችል ጥራት ያለው ተጫዋችን ማስፈረም ነው። በአትሌቲኮ ጉዳይ ዲየጎ ሲሞኔ ቡድኑ በአሁኑ ጊዜ ጥቂት አስተማማኝ አማራጮች ብቻ ስላሉት ዲየጎ ሎፔዝን ለቡድኑ እድገት ወሳኝ እንደሆነ አምነው እየፈለጉት ነው። በሌላ በኩል ሪያል ሶሴዳር ከሳን ሴባስቲያን ሊለቅ የሚችለው የታኬ ፉሶ ኩቦን ተተኪ አድርገው ይመለከቱታል። በላሊጋ ልምድ ያለውና ቀጣይነት ያለው እድገት ያለው ዲየጎ ጃፓናዊው ተጫዋች ቢሰናበትም የኢሚኒ ያሉ አልጉሲያ ቡድን የውድድር ደረጃን ለማጠናከርም እንዲሁ እንደ ትልቅ ምርጫም ብቅ ብሏል። ዲየጎ ሎፔዝ በዚህ ክረምት ከስፔኑ ቡድን መውጣቱ ግን የሚቀር እንደማይሆን ነው። መረጃዎች አሁን ላይ እያሳዩ የሚገኙት። ቻርልተን ፓልመር የማንቸስተር ዩናይትዱን ኮከብ ክፉኛ ወቅሷል። የቀድሞ የእግር ኳስ ተጫዋች ቻርለተን ፓልመር በማንቸስተር ዩናይትድ በፓትሪክ ዶርጉ አቅም ላይ ያለውን ጥርጣሬ ይገልጻል። በጥሪት ተጫዋቾች የዝውውር መስኮት የፈረመው ተከላካይ በሩበን አሞሪም ስር በአብዛኛው ጨዋታዎች ተጫውቷል። ከሴሪኤው ከመጣ ወራት የሆነው ዶርጉ በዩናይትድ እየታገለ ሲሆን፣ በማንቸስተር ትንሽ ነገሮች ከባድ ሆነውበታል። ቻርለተን ፓልመር ሲናገር ዶርጉ በቂ አይደለም፣ በፍጹም ጥሩ አይደለም። እድሜው 20ና በሀያዎቹ ውስጥ እንግዲህ ጥሩ ተጫዋች መሆን ነበረበት እኔ በወጣትነት እድሜው በጥሩ ሁኔታ ተጫዎች አለው እሱ ፕሮፌሽናል ተጫዋች ነው ድሮግባን በፕሪሚየር ሊግ ለመድመቅም ዘግቶ ነበር ነገር ግን ዶርጉም ተመሳሳይ ነገር የሚያደርግ አይመስለኝም ከወጣበት ገንዘብ አንጻር እያደረገ ያለው ነገር አስከፊ ነው ጊዜ መስጠት አለበት አልልም ያም ሲሆን ፓልመር በማንቸስተር ዩናይትዱ ወጣት ላይም በጣም የጨከነ ይመስላል የዶርጉ ብቃት ጉድለቶች ቢኖሩትም ወደ ማንቸስተር ዩናይትድ የመጣበት ጊዜና እድሜው ለመላመድ ጊዜ መስጠት አስፈላጊ እንደሆነ ያሳያል። እንደ ዶርጉ ያሉ ወጣት ተጫዋቾች ጊዜ ሊሰጣቸው ይገባል። በኦልትራፎርድ ልምድ ያላቸው ተጫዋቾች እንኳን በሩበን አሞሪም ስር እየታገሉ ነው። የፓልመር አስቴት በከፍተኛ ተስፋዎች ላይ ተጽዕኖ ሊኖረው እንደሚችል ነው በርካቶች እየገመቱ የሚገኙት እንግዲህ ይህኛው አስተያየት እንግዲህ ተጽዕኖ ሊኖረው ይችላል። ነገር ግን የ20 ዓመቱ ልጅ ገና ከመምጣቱ በቶሎ መንቀፍ በጣም ከባድ ነው። ልክ እንደ ቻርለተን ፓልመር፣ ጋሪ ኔቨልም ከማንቸስተር ደረቢ በኋላ በጨዋታው ባሳዩት ብቃትም አንዳንድ ወቀሳዎችን መሰንዘሩ እንዲሁ የሚታወስ ጉዳይ ነው። ባርሴሎና ከተከላካያቸው ዝውውር ከ10 ሚሊዮን ዩሮ በላይ ይፈልጋሉ። ፈረንሳዊው የተከላካይ ተጫዋች በመጪው የውድድር ዘመን የቡድኑ አካል አይደለም። ባርሴሎና ክሌሜን ሌንግሌ ላይ ወስኗል። ምንም እንኳን አትሌቲኮ ማድሪድ ክሌሜን ሌንግሌን ለማቆየት ግልጽ ፍላጎት ቢያሳይም የባርሴሎና ስራ አስፈጻሚዎች ግን ለፈረንሳዊው ተከላካይ ብዙ ገንዘብ የመክፈል ፍላጎት የላቸውም። ምንም እንኳን በቅርብ ጊዜ በሁለቱ ክለቦች መካከል እየተደረጉ ስብሰባዎች ቢኖሩም አትሌቲኮ ማድሪድ ባርሴሎናን እሽታውን እስኪያገኝም በመጠባበቅ ላይ ይገኛል። በካታላኑ ክለብ ውስጥም ክሌሜን ሌንግሌ በዚህ ውድድር ዘመን ያለው ዋጋ እየጨመረ እንደሆነ ግልጽ ነው። ክሌሜን ሌንግሌ ሁሌም ጀማሪ ባይሆነም ለዲዬጎ ሲሞኔ ቡድን 29 ጨዋታዎችን ማድረግ ችሏል። ተከላካዩ በዚህ ዓመት ሁለት ጎሎችን እና ሁለት አሲስቶችን በማድረግ ለዲዬጎ ሲሞኔ ቡድን ጠቃሚ መሆኑን አሳይቷል። ይህም ብቃቱ በባርሴሎና ሰዎች ሳይስተዋል አልቀረም። ባርሴሎና የእሱን ዋጋ እንደ ቀድሞ እንደሆነ ስለተረዱ እርሱን በዝቅተኛ ዋጋ ለመሸጥ ፈቃደኛ አይደሉም። ባርሴሎና ከአስር ሚሊዮን ዩሮ በታችም ጥያቄዎችን አያስተናግዱም ነው የተባለው። እንደ ስፖርት ዘገባ ከሆነ የባርሴሎና የስፖርት አቅጣጫ ግልጽ የሆነ ዋጋን አዘጋጅቷል። አስር ሚሊዮን ዩሮ ከተጫዋቹ ዝውር የሚፈልጉ ሲሆን አትሌቲኮ ማድሪድ ዋጋውን ለመቀነስም ይሞክራሉ። እንደ ካርሎስ ቬላ ወይም ሉዊስ ሱዋሬዝ የመሳሰሉ ዝውሮችም ከዚህ ቀደም ሲለተሳካላቸው ዝውሮች ነበሩ። በውሰት ከመውጣቱ በፊት እስከ 2027 ድረስ ከባርሴሎና ጋር ያለው ኮንትራትን ያደሰው ሌንግ ላይ ከፍተኛ ደሞዝ የሚያገኝ ሲሆን ይህም ደሞዙ ማንኛውም ድርድርን የሚያወሳስብ ነው። አትሌቲኮ ክሌሜን ሌንግላይን ከፈለገ መክፈል አለባቸው፣ አለበለዚያ ግን ተከላካዩን በውሰት መልስም ወደ ባርሴሎና ይመልሱታል ተብሎ እንደሚጠበቅ ነው። አሁን ላይ ዘገባዎች እየጠቆሙ እንደሚገኙ መረጃዎች እያሳዩ ያሉት ፖል ፓርከር ለማንቸስተር ዩናይትድ የፊት መስመር ተስማሚ ተጫዋችን ሰይመዋል። ሆል ፓርከር በቪክተር ኦሰሜን ምትክ የቼልሲ ኢላማና የኢፕስዊች ታውን አጥቂ የሆነው ሊያም ዴላፐን እንዲያስፈርሙ ለማንቸስተር ዩናይትድ አሳስቧቸዋል። እንግሊዛዊው ከናይጄሪያዊው በተሻለ በኦልትራፎርድ ያለውን የጨዋታ ዘይቤ እንደሚስማማ ነው ሚያም ነው። ሆል ፓርከር ከኤክስፐርት ጋር ባደረገው ቆይታ ቪክተር ኦሰሜን በተከታታይ ኳሱን የሚያሻግሩለት ተጫዋቾችን እንደሚፈልግ ተነግሯል። ነገር ግን በማንቸስተር ዩናይትድ ይህንን ማድረግ የቻለው ፓትሪክ ዶርጉ ብቻ ነበር። ሊያም ዴላብ ከቪክተር ኦስሜን ጋር ከማቲያስ ኩኛህ በፊትም በጣም ተስማሚ ምርጫ እንደሚሆን አክሏል። ቪክተር ኦስሜንን ለማምጣት ትክክለኛው ሰው ስለመሆኑ እርግጠኛ አይደለሁም። ናፖሊ ሊጉን ሲያሸንፍ ጎሎችን ሲያስቆጥር ነበር። ነገር ግን ማቆም ነገር ግን ማንቸስተር ዩናይትድ ጨዋታቸውን ማስተካከል ካልቻሉ በስተቀር ቪክተር ኦስሜን የሚሆን አይደለም። ዩናይትድ ቪክተር ኦስሜንን የሚስማማውን መንገድ አይጫወትም። ዶርጉ ኳሱን ማሻገር የሚፈልግ ብቸኛው ተጫዋች ነው። ስለዚህም በግሌ ከሦስቱ አጥቂዎች ሊያም ዴላፕ ለዩናይትድ የተሻለው ተጫዋች ነው ላለው ማንቸስተር ዩናይትድና ቼልሲ በክረምቱ ሊያም ዴላፕን ለማስፈረም ፉክክር ውስጥ መሆናቸውን ሰምቻለው ያለው አጥቂው በኮንትራት አርባ ሚሊየን ፓውንድ የማፍረሻ ውልም አለው ይሄ ዋጋው ለዩናይትድ ጥሩ ይመስላል። በተለይም ኤፕስዊች ታውን ከሊጉ የሚወርድ ከሆነ ተጫዋቹ እንግዲህ ክለቦቹ በቀላሉ ያገኙታል። ዩናይትድ በቶሎ እንዲያስፈርመው ምመኛለው። ፖል ፓርከር፣ በመቀጠልም ሊያም ዴላፕ ማንቸስተር ዩናይትድን ከቼልሲ በመምረጥ ታላቅ እንግዲህ ባህሪን እንደሚያሳይም ተናግሯል። እንግሊዛዊ በኦልትራፎርድ ስኬታማ አለመሆን የሚያስፈልገው ነገር እንዳለው ያምናል። ማንቸስተር ዩናይትድ ወጣት ተጫዋቾችን ይፈልጋል ብዬ አስባለሁ። አንድ ነጥብ ማረጋገጥ እፈልጋለሁ። እኔ እንደማስበው ሊያም ዴላፕ በእነዚህ ውስጥም አንዱ ነው። እንደሱ ያለ ተጫዋችም ለማንም ቢጫወት ምንም ለውጥ አያመጣም። አሁንም በተመሳሳይ አቅም ይጫወታል የትም ክለብ ቢሄድ። በተሻለ አቅምም መጫወት የሚችል ተጫዋች ነው። 22 አመቱ ነው። በሊግ ውስጥም ጥሩ የውድድር ዘመንን አሳልፏል። ወደ ማንቸስተር ዩናይትድ መምጣት ይፈልጋል ወይስ ደግሞ ሌላ ቦታ መሄድን ይመርጣል የሚለው ትልቅ ጥያቄ ነው። ወደ ዩናይትድ ብሄድ የተወሰነ ባህሪያትን ያሳያል ብዬ አስባለሁ። የእግር ኳስ ህይወት አጭር ነው። እድሉን ካገኘ በእርግጠኝነት መውሰድም እንዳለበት አስባለሁ ብሏል። የ22 አመቱ ሊያም ዴላፕ በዚህ ሲዝን በሁሉም ውድድሮች ለኢፕስዊች ታውን ባደረጋቸው 33 ጨዋታዎች 12 ጎሎችን አስቆጥሮ ሁለት አሲስቶችን ማድረጉን በርካቶቻችን የምናስ አስታውሰው ነው። የቶተንሃም ኮኮብ ክለቡን ለመልቀቅ ከአትሌቲኮ አሰልጣኝ ጋር መነጋገሩን ጋዜጠኛው ተናግሯል። ከአንጌ ፖስት ኮግሉ ኮኮብ ተጫዋቾች አንደኛው ክለቡን ለቆ እንደሚሄድ እየተነገረ ባለበት ወቅትም የመውጣቱ ነገር እውን እየሆነ ነው። ክሪስቲያን ሮሜሮ በዚህ የውድድር ዘመን በኋላም ከክለቡ ሊለቅ ያለ ይመስላል። አርጀንቲናዊው ተከላካይ በዚህ የውድድር ዘመን ከሜዳውን ድርቅ ያደረጉት ጉዳቶችን በማስተናገድ አስቸጋሪ የውድድር ዘመንን አሳልፏል። አሁን ላይ ኮንትራቱ ሊጠናቀቅ ሁለት አመት የቀረው ክሪስቲያን ሮሜሮ እና ቶትንሃም ሆትስፐርስ ለመለያየት ጊዜው ትክክል ሊሆን እንደሚችል ያምናሉ። ጋዜጠኛ ሳቻ ታቮሊየር እንደዘገበው ተጫዋቹ በቅርቡ ከአትሌቲኮ ማድሪድ ዋለቃ ዲየጎ ሲሞኔ ጋር መነጋገሩንና ተከላካዩ ክለቡን ለቆ የላሊጋውን ክለብ ለመቀላቀልም ፍላጎት እንዳለው ገልጿል። ጋዜጠኛው ስለ ተከታዩ እንግዲህ ስለ ተከላካዩ ስለሚኖረው ዝውውርም ተናግሯል። ሮሜሮ የተሻለ የሚሆንለትን ክለብ ለመቀላቀልም እያሰበ ነው። ከስፐርስ እይታ አንጻር ተጫዋቾቹ ቆይታን ቢያራዝም የተሻለ ነው ብዬ አስባለሁ። በብዙ ምክንያት የክሪስቲያን ሮሜሮ በቶትናም ያለው ጊዜም ሰዎቹ እንደሚፈልጉት አልሰራም። በብዙ ምክንያቶችም ሮሜሮ በቶትናሃም እየተደሰተም አይመስለኝም። ምንም እንኳን እሱ ሮሜሮ ከጥቂት የዓለማችን ትላልቅ እንግዲህ ተከላካዮች አንዱ ቢሆንም በዚህ ክረምትም እሱን ለመልቀቅ ትክክለኛው ጊዜ ይመስለኛል። ነገር ግን ጉዳዩ ሁሌም የሚሆነው ቶትናም ለክሪስቲያን ሮሜሮ ካወጣው 40 ሚሊየን ፓውንድ በላይ መክፈል የሚችል ቡድን መኖሩ ነው። ይህም ስል አትሌቲኮ ማድሪድ ሁሊያን አልቫሬዝን ሲያስፈርሙ እንዳየ ነው። ለክሪስቲያን ሮሜሮ ከፍተኛ ዋጋ ማውጣት አለባቸው። የሮሜሮ ሽያጭ ለቶትናም ጥሩ ስምምነት መሆን አለበት። ነገር ግን ሮሜሮ በቋሚነት ይለቃል ብዬ ግን እጠብቃለሁ። ሆኖም ግን የቶትናም ሆትስፐርስ ሊቀመንበር ዳንኤል ሌቪ ሮሜሮን በርካሽ እንዲሄድ አይፈቅዶለትም። ክለቡ 75 ሚሊዮን ፓውንድ አካባቢ እንደሚቀበልበትም ሰምቻ አለው። የአትሌቲኮ ማድሪድ የፋይናንስ ጥንካሬ በተለይም ሁሊያን አልቫሬዝን ካስፈረሙ በኋላ ያንን ዋጋ ለማሟላት ፈቃደኛ ሊሆኑ ይችላሉ። ለክሪስቲያን ሮሜሮ እንደ አትሌቲኮ ያለ ክለብን መቀላቀሉና በዲየጎ ሲሞኔ ስር መስራቱን መቀላቀልም ስራውን ሊያደስም ይችላል። የእሱ መልቀቅ ለሰሜን ለንደኑ ክለብም ትልቅ ኪሳራ ይሆናል። ነገር ግን እሱን ለመተካት በገበያው ላይ አማራጮችን መፈለግ ይኖርባቸዋል ብዬ እጠብቃለሁ ሲልም ነው የተናገረው። ዴኮ የ26 ዓመቱ የሴሪኤው የመስመር ተከላካይ ወኪልን አነጋግሯል። የባርሴሎና የእግር ኳስ ዳይሬክተር ዴኮ በክረምቱ ያንን እንደሚያመጣ እርግጠኛ ላይኖረው ይችላል። ነገር ግን በሚቀጥለው የውድድር ዘመን የተከላካይ መስመር ማጠናከሪያ ፍላጎቹ ቀጥለዋል። በቅርብ ወራት ውስጥም በርካታ የመስመር ተከላካዮች ከክለቡ ጋር ሲገናኙ፣ አሁን አዲስ ስም በራዳራቸው ላይ ይታያል። ብሉ ግራናዎቹ ከዚህ ክረምት የግራና የቀይ መስመር ተከላካይ ቦታን ለማስፈረም ያቀዱ ሲሆን የደሞዝ ገደባቸውንም ማስተካክለው ተጨማሪ ተጫዋቾችን ለማምጣት ወስነዋል ተብሏል። የካታላኑ ዕለታዊ ጋዜጣ ስፖርት እንዳስነበበው ዴኮ በዚህ የክረምት የተጫዋቾች የዝውውር መስኮት ወቅትም የፊዮረንቲናውን የመስመር ተከላካይ ዶዶ ወኪል ከሆነው ጉሌኑ ቤንቶሊቾ ጋርም ተገናኝቷል ነው ያለው። የ26 ዓመቱ ብራዚላዊ ከ3 ዓመታት በፊት ፊዮረንቲና ለዶዶ ትልቅ ገንዘብ አውጥቶ ወደ ሴሬው ያመጣው ሲሆን በወቅቱም ለዝውውሩ 15.4 ሚሊየን ዩሮም አውጥተውበታል። ዶሮ ከባድ ጉዳት ቢያጋጥመውም አገግሞ ግን አሁን ላይ ጥሩ ብቃት ማሳየት መጀመሩ ነው የሚነገረው። እንደ ዩቬንቱስ፣ ናፖሊ፣ ኤሲ ሚላን ያሉ ክለቦችም እዚህ ተጫዋች ላይ ፍላጎት እንዳላቸውም ሰምተናል። የጣሊያኑ ጋዜጣ እንግዲህ ዶዶ የባርሴሎና ፍላጎትን ካወቀ በኋላ በተለይ ከፊዮረንቲና ጋር የኮንትራት ድርድር ማቆሙን ያስታወቀውም። አሁን ያለው ውል በ2027 ላይ ነው የሚያበቃው። ስለዚህ ደግሞ ላቪዮላ አሁንም ዋጋውን እንዲቀነስለትም ብዙ ጫና ይደረግበታል። ምንም እንኳን የኮንትራቱ ርዝማኔ አከራካሪ ቢሆንም፣ አንዳንዶች ግን በዚህ ክረምት እንደሚያልቅ ነው የሚናገሩት። ዶዶ በዋነኝነት የማጥቃት ባህር ያለው የመስመር ተከላካይ ነው። ከሁሊያስኩንዴ ጋር ሲነጻጽርም የተሻለ ቁጥር አለው። ኤኮ አሁንም እንግዲህ ብዙ አማራጮችን እየተመለከተ ሲሆን ሁለት የመስመር ተከላካዮችን በክረምቱ ማምጣታቸው አይቀሬ እንደሆነ ጭምር ነው እየተገለጸ የሚገኘው በዘገባው ላይ። ቸልሲዎች እንግሊዛዊውን አማካይ ለማግኘት ጥሩ ሁኔታ ላይ ናቸው። ቸልሲዎች ጆቤ ቤሊንግሃምን ከሰንደርላንድ ለማስፈረም ውድድሩን እየመሩ ናቸው። ምንም እንኳን ተጫዋቹ በማንቸስተር ዩናይትድ እየተፈለገ ቢሆንም ቤሊንግሃም በሻምፒየንሺፕ ውስጥ ካሉት ምርጥ አማካዮች አንደኛው ሆኖ ራሱን ማሳየት የቻለ ሲሆን የታላቅ ወንድሙን ዡድ ቤሊንግሃምን ፈለግ እየተከተለም ነው። ጆቤ ገና 19 አመቱ ነው። ነገር ግን ለሰንደርላንድ ትልቅ ሚናን ተጫውተዋል። ቤሊንግሃም በ36 የሻምፒየንሺፕ ጨዋታዎች አራት ጎሎችን ሲያስቆጥር፣ ሶስት ለጎል የሆኑ ኳሶችን አመቻችቶ አቀብለዋል። አጓጊው ታዳጊ ወንድሙ ወደ ቦሪሲያ ዶርትመንድ ሲሄድ ለተመለከቱት የእንግሊዝ ታላላቅ ክለቦችም ኢላማ ሆኖ ብቅ ብሏል። እንደ ከቼንዶ ፍሳይድ ዘገባ ከሆነ ቼልሲዎች ቤሊንግሃምን ለማስፈረም ትልቅ ቦታ ላይ ይገኛሉ። ጆቤን ማለት ነው። በተጫዋቹ ላይም ትልቅ ፍላጎት እያሳዩ ነው። ኤንዞ ማሪስካ በዚህ ክረምት መጠናከር ካለባቸው ቦታዎች አንደኛው የመሃል ሜዳ እንደሆነ ለይቷል። ቼልሲም በተጫዋቹ ላይ እርምጃ ለመውሰድ ተዘጋጅቷል። ማንቸስተር ዩናይትድም ቤሊንግሃምን እየተከታተለ ሲሆን ሌሎችም ፈላጊው ክለቦችም አርሰናል፣ ቶትናም ሆትስፐርስና ቦሩሲያ ዶርትመንድም ዝውውሩ ላይ ይገኙበታል። ሰማያዎቹ በዓለም ላይ ምርጥ ወጣት ተጫዋቾችን ለማግኘት እየተዘዋወሩ እንደሆነ የሚታወቅ ሲሆን ጆቤ ቤሊንግሃምን ለመውሰድም ዝግጁ ናቸው። የቼልሲ አስተዳደር ከትልቅ ተጫዋች ይልቅ ለክለቡ የወደፊት ተስፋን ማስፈረመም ቅድሚያ ይሰጣሉ። የስታንፈርድ ብሪጅ ሰዎችም ቤሊንግሃም በፍጥነት በቡድናቸው ውስጥም ቁልፍ የሆነ ኮኮብ መሆንም እንደሚችል የሚሰማቸው ሰንደርላንዶች ወደ ፕሪምየር ሊግ ከተመለሱ ጆቤ ቤሊንግሃምን ማቆየት ይፈልጋሉ። ምንም እንኳን ወደ ሊጉ መምጣታቸው ዋስትና ባይሆንም፣ ሰንደርላንድ ለጆቤ ቤሊንግሃም የ20 ሚሊዮን ፓውንድ ዋጋ ግን አስቀምጠዋል። ቲም ቶክ ማርች ላይ ማንቸስተር ዩናይትድ ተጫዋቹን የማስፈረም ዋነኛው ተወዳጅ ክለብ መሆናቸውን አረጋግጦ ነበር። የቲም ቶክ የዝውውር ዘጋቢ ፍሬዘል ፍሌቸር እንግዲህ ባለፈው ወርም ኖቲንግሃም ፎረስትም ተጫዋቹን ለማምጣት ዝግጁ መሆናቸውን ተናግሮ እንደነበር ነው የሚታወሰው። ጣሊያናዊው አማካይ በክረምቱ ለኒውካስል የሚለቅበት እድሉ አለ። ሳንድሮ ቶናሊ ከሪያል ማድሪድ እና ከማንቸስተር ሲቲ ጋር ከተገናኘ በኋላም በዚህ ክረምት ክለቡን መልቀቅ እንደሚፈልግም ለኒውካስል ዩናይትድ ሰዎች ያሳውቋል። ጣሊያናዊው በ2023 ከኤሲ ሚላን ወደ ኒውካስል በ55 ሚሊየን ፓውንድ መምጣቱ ይታወሳል። ነገር ግን ከጥቂት ወራት በኋላ የውርርድ ሕጎችን እንግዲህ በመጣሱ የ10 ወራት እገዳም ተጥሎበት ኒውካስልን ለረጅም ወራትን ማገልገል አልቻለም። ባለፈው አመት ኦገስት መገባደጃ ላይ ከዛ እገዳ ከተመለሰ ወዲህም ቶናሊ የቡድኑ ስኬት ትልቅ አካል ነው። በመጋቢት ወር ማክፓይሶቹ የካራባው ዋንጫን እንዲያሸንፉ ዋነኛው ሰው ነበር። ሆኖም ግን የጣሊያኑ ኮከብ በተቻለ ፍጥነትም የኒውካስል ቆይታውን ማጠናቀቅ እንደሚፈልግ ያሳወቀ ሲሆን፣ ይህም ለማድሪድና ለሌሎች ፈላጊ ክለቦች በር ሊከፍት እንደሚችል ዘገባዎች ያሳያሉ። የስካይ ስፖርት ጋዜጠኛ ሳቻ እንደተናገረው ከሆነም ኒውካስል ዩናይትዶች አማካዩ ክለቡን እንግዲህ የመልቀቅ ፍላጎት እንዳለው ተረድተዋል። ስለሆነም ደግሞ አማራጮችን እየተመለከቱ ነው። ከሚመለከቷቸው ተጫዋቾች መካከል የክሪስታል ፓላሱ ኤብሬቼ ኢዜ ዋነኛው ነው። ዘገባው አክሎም ኤብረቼ ኢዜ የመልቀቂያ አንቀጽ ያለው የኤዜ ዋጋ 60 ሚሊየን ፓውንድ ሲሆን የቶናሊ መውጣት ከተረጋገጠ ለክሪስታል ፓላስ ለመክፈልም እንግዲህ ፍቃደኛ ይሆናሉ። ይህም የቶናሊ ዜና የመጣው የ24 ዓመቱ ወኪል ማሪያና መካቺ ተጫዋቹ ወደ ጣሊያን አንድ ቀን እንደሚመለስ ከተናገረ ብዙም ሳይቆይ ነው። በማሮች ወር ላይ ሳንድሮ ቶናሊ በጣሊያን ከፍተኛ በረራ ላይ ስም ጥር እንግዲህ ካገኘ በኋላ ማካቺ ወደ ሲሪያ እንዲመለስም በሩን ከፍቶለታል። ጣሊያናዊው ወደ ሀገሩ መቼ እንደሚመለስ የጊዜ ጉዳይ መሆኑን ወኪሉ ተናግሮ ነበር። እንዲሁም ጣሊያናዊው ጋዜጠኛ ጂያሉካ ዲ ማርሲዮም ሳንድሮ ቶናሪ የማንቸስተር ሲቲና የሪያል ማድሪድ የፍላጎት ርዕሰ ጉዳይ እንደሚሆንም ተናግሮ ነበር። ራፋኤል ቤኔቴዝ የሚያስፈርመው ታሪካዊው ክለብ አሰልጣኙ ራፋኤል ቤኔቴዝ ከሰልታ ቪጎ ከተባረረ ከአንድ ዓመታት በኋላ ያለ ስራ ቆይቷል። ራፋ ቤኒቴዝ ወደ ብሪቲሽ እግር ኳስ ለመመለስ እየተቃረበ ነው። እናም አዲሱን ስራ የሚጀምረው በትልቅ ክለብ ነው። ልምድ ያለው የቀድሞ የማድሪድ አሰልጣኝ በማርች 2024 ሴልታ ቪጎን ከለቀቀ በኋላም ያለ ቡድን መቆየቱ ይታወሳል። አሁን ላይ የስኮትላንዱን ቡድን ሴልቲክ ቀጣይ አሰልጣኝ ለመሆን ብቅ ብሏል። በመጣበት ዓመት የውድድር ዘመን የሚጠበቀውን ውጤት ባላመጣበት በጋሊሲያን ክለብም ብዙ ትችቶች ቢደርስበትም የቤኒቴዝ አቅም አሁንም በዓለም አቀፍ ደረጃም ትልቅ ክብረት እንዳለው ነው በስኮትላንድ ሚዲያ እንደተዘገበው ሴልቲክ ቤኔቴዝን የፕሪምየርሺፕ የበላይነቱን ለማስጠበቅና በአውሮፓ ደረጃዎችም ከፍ ለማድረግ ጥሩ መሪ አድርገው የሚመለከቱት። በክለቡና በአሰልጣኙ መካከል ያለው ውይይት እየተካሄደ ሲሆን ስምምነቱ በሚቀጥሉት ቀናትም ሊጠናቀቅ ይችላል። ቤኔቴዝ የግላስኮን ቡድን ፕሮጀክት በማስቀደም የብራዚሉን ቦታ ፎግን፣ እና ሌሎች የብሔራዊ ቡድን አቅርቦቶችን ውድቅ አድርጓል ተብሏል። የስፔናዊው አሰልጣኝ ታሪክ ለራሱ ይናገራል። የቻምፒየንስ ሊግ ዋንጫን ከሊቨርፑል ጋር ሲያሸንፉ እንደ ሪያል ማድሪድ፣ ኢንተር ሚላን፣ ቼልሲና ናፖሊ በመሳሰሉት ግዙፍ ክለቦችም ቆይታ ነበራቸው። ወደ ሴልቲክ መምጣት እምቅ ችሎታ ደጋፊዎችን ያስደስታል ተብሎ ነው የሚጠበቀው። ለሴልቲክ ደጋፊዎች የራፋ ቤኒቴዝ መምጣት ከቅርብ ዓመታት ወዲህ እንደ ትልቅ ማሻሻያ አድርገውም ያዩታል። ከዚህ በላይ በሚታወቀው ሊጋቸውን በከፍተኛ ደረጃ ለመወዳደር ያለው የቤኒቴዝ ብቃትም ሴልቲክን በአውሮፓ ደረጃ የበለጠ ተወዳዳሪ ለማድረግም ወሳኝ ይሆናል ተብሎ ነው የሚጠበቀው። ጋላት ሰራይ ለቪክተር ኦሲሜን ትልቅ ዋጋ መክፈል ይፈልጋል። ናይጄሪያዊው የፊት መስመር ተጫዋች በከፍተኛ ደረጃ እየተጫወተ ሲሆን የቱርክ ቡድን በቪክተር ኦሲሜንን ለማቆየትም ትልቅ ዋጋን ለመክፈል ፍቃደኛ ይመስላሉ። ጋላት ሰራይ ለቀጣዩ የዝውውር ገበያ ግልጽ ግብ አለው። እሱም ቪክተር ኦሲሜንን ለማቆየት ትልቅ ዋጋም ለናፖሊ መክፈል ነው። ባለፈው የክረምት የተጫዋቾች የዝውውር መስኮት በመጨረሻዎቹ ቀናት ከናፖሊ በውሰት የመጣው ናይጄሪያዊው የፊት መስመር ተጫዋች በቱርክ አስደናቂ ቁጥር አስመዝግቧል። ተጫዋቹ በ ሰላሳ ሁለት ጨዋታዎች 28 ግቦችን ሲያስቆጥርና አምስት አሲስቶችን በቱርክ ሱፐር ሊግ በማድረግም ቁልፍ ተጫዋች መሆንም ችሏል። ቪክተሮስ ሰሜን በኦካን ቡራክ በሚመራው ቡድን ውስጥም ወሳኝ አካል ነው። ጋላትሳራይ ከመቼውም ጊዜ ይበልጥም ውድ የሆነውን ፊርማ ለመጨረስም እቅዶች ያሉት ከናፖሊ ጋር የውል ማፍረሻ ያለው ቪክተር ኦሰሜን የቱርኩ ክለብ እሱን በቋሚነት ለማግኘትም ከወዲሁ እንዲሰራም ፍላጎት እንዳለው ነው የተሰማው። እንደ ስፔኑ ጋዜጣ አስ ዘገባ ከሆነ የጋላታሳራይ እቅዱ በጣም ትልቅ ነው። ለጣሊያኑ ክለብ 70 ሚሊዮን ዩሮ ለመክፈልና ለተጫዋቹ የሶስት ዓመታት ኮንትራት ለማቅረብም እንዲሁ በአመት 15 ሚሊዮን ዩሮ የተጣራ ደሞዝና ማራኪ ጉርሻዎችም ለቪክተር ኦሰሜን ለማቅረብም እየተዘጋጁ ነው ብለዋል። የጋላት ሳራይ ክፍያ የተለያዩ የአውሮፓ ታላላቅ ክለቦች ከሚያቀርቡት ክፍያ ጋር የሚቀራረብ ነው። የጋላት ሳራይ የስፖርት ማኔጅመንት ተጫዋቹ ከክለቡና ከደጋፊዎቹ ጥሩ ግንኙነት ስላለው ለማቆየትም ትልቅ ፍላጎት አላቸው። በተመሳሳይ ክለቡ የድረስ መርቲንስን ምትክ ለማግኘትም ገበያውን በማሰስ ላይ ይገኛል። በጋላት ሳራይ ካሉት ኢላማዎች እንደ ጃው ፌሊክስ፣ ኬቨን ደብሮይና ያሉ ስሞችም ይገኙበታል። ነገር ግን ቪክተር ኦሰሜንን ማስፈረም ፍጹም ቅድሚያ የሚሰጠው ጉዳይ እንደሆነ መረጃዎች እየጠቆሙ ነው። ሪያል ማድሪድ በክረምቱ የሚፈልጋቸው አምስት ፈራሚዎች። በቅርብ ሳምንታት የሪያል ማድሪድ ቡድን በጣም ደካማ ውጤቶችን እያስመዘገበ ሲሆን፣ አስቸኳይ ፊርማ የሚያስፈልጋቸው ቦታዎች ተለይተው ታውቀዋል። ምንም እንኳን ቡድኑ አሁንም በአውሮፓ ግዙፍ ክለብ ሆኖ ቢቀጥልም፣ ሪያል ማድሪድ በድጋሚ ለሁሉም ውድድሮች ዋስትና አግኝቶ መወዳደር ከፈለገ ጥልቅ እድሳትን የሚያስፈልገው ግልጽ ነው። የክለቡ አመራሮች ቡድኑን እንግዲህ ለማጠናከር ከወዲሁ እየሰሩ ሲሆን በተወሰኑ ቦታዎች ላይም እድሳቶችን ለማድረግ ዝግጁ ናቸው። በማድሪድ ከዋና ዋና ጉዳዮች አንደኛው የግራ መስመር ተከላካይ ቦታ ነው። በዚህ ውድድር ዘመን ፌርላንድ ሜንዲም ሆነ ፋራን ጋርሲያ በቦታው አላሳመኑም። በጉዳት ብዙ ጨዋታ የሚያመልጠው ፈረንሳዊ ጥሩ ብቃቱን አላሳየም። በቀኝ በኩልም ሁኔታው ተመሳሳይ ነው። ሉካስ ቫስኪዩዝ በሪያል ማድሪድ ተጫዋችነት ደካማ ጊዜውን እያሳለፈ ሲሆን፣ ዳኒ ካር ቫህል በአሁኑ ጊዜ ጉዳት የደረሰበት ሲሆን የረጅም ዓመት ቀጣይነቱ ላይም ከፍተኛ ጥርጣሬን ይፈጥራል። ስለሆነ ማድሪድ ይህንን ቦታ ለመሸፈንም ፍሬንት አሌክዛንደር አርኖልድን ለማምጣት መስማማታቸው የሚታወስ ነው። በመሀል ተከላካይ ስፍራ ቡድኑ አዲስ መሪ ያስፈልገባል። ዳቪድ አለባና ሩዲገር በሰላሳዎቹ የእድሜ ክልል ውስጥ የሚገኙ ሲሆን፣ ሌላኛው ወጣትና ተስፋ ሰጪ የመሀል ተከላካይ በመፈለግ ላይ ይገኛሉ። የነጮቹ ቦርድ በጣም ከሚወዷቸው ስሞች አንደኛው ዲን ሆጅሰን ነው። የቦርንመዝ ንብረት የሆነው ተስፈኛው ስፔናዊ የመሀል ተከላካይም በክረምቱ ሳንቲያጎ ቤርናቢው መምጣቱ አይቀሬ ነው። እንደ ሳሊባ፣ ኮናቴ ያሉ ተጫዋቾችም የማድሪድ ዋነኛ እቅዶች ናቸው። ሌላኛው ጥራት ያለው የመሀል ሜዳ ተጫዋች ማምጣት ነው። በመሀል ሜዳ ምንም እንኳን ቡድኑ ትልቅ ስም ያለው ቢሆንም የኳስ ስርጭትን የሚቆጣጠርና ኳሶችን ከተከላካይ ክፍሉ ተቀብሎ ወደ አጥቂ ክፍሉ የሚያገናኝም አማካይ ቡድኑ ያስፈልገባል። በመጨረሻ ፊት መስመሩ ላይ ለውጦችን ያደርጋሉ። የኢምባፔ መምጣትን ተከትሎ ቡድኑ እንደ ቪኒሲዮስ ጁኒየር ያለ ተጫዋችም በክረምቱ ማጣቱ አይቀርም። ስለሆነም ደግሞ የመሀል አጥቂ በማምጣትም ፈረንሳዊውን በግራ ክንፍ ላይ ወደ ተፈጥሮአዊ ቦታው መመለስም የቡድኑ እቅድ ነው። ይህ ደግሞ ሪያል ማድሪድ እንደ ቪክተር የወከርሽና ቪክተር ኦስሜን ያሉ የፊት አጥቂዎችን እንዲመለከቱም ሊያደርጋቸው ይችላል። አትሌቲኮ ማድሪድ ዴቪድ ሃንኮን ለማስፈረም ያላቸው ፍላጎት በድጋሚ ያሳወቀ ባለ የስሎቫኪያው የመሀል ተከላካይ በክረምት ወቅትም በዲየጎ ፓብሎ ሲሞኔ እይታ ውስጥ ይገኛል። አትሌቲኮ ማድሪድ ቀደም ሲል የቡድኑ የስፖርት ማኔጅመንት የዝውውር መስኮት ሲከፈትም ለማምጣት ይታሰብ የነበረው የስሎቫኪያው የመሀል ተከላካይ ዴቪድ ሃንኮ ላይ ፍላጎቱን እንደገናም ቀስቅሷል። ለቀጣዩ የውድድር ዘመን የተከላካይ መስመራቸውን ለማጠናከር በማለም ላይ ያሉት አትሌቲካዎች የፌኖርዱን ተከላካይ ማካተት በሚቻልበት ሁኔታ በቁም ነገር እየተመለከቱት ነው። የተከላካዩ አቅም የበርካታ የአውሮፓ ግዙፍ ክለቦችን ፍላጎት እየቀሰቀሰ ነው። ከኔዘርላንድ ቡድን ጋርም ድንቅ የውድድር ዘመንን ያሳለፈው ተከላካዩም በመከላከልም ሆነ በማጥቃት አስተዋጽኦ ለቡድኑ ትልቅ ነው። ሃንኮ ጥሩ የኳስ ስርጭት ችሎታ ያለው ዘመናዊ የመሃል ተከላካይ ሲሆን ለሚፈልጉት ቡድኖችም የሚስብ ሁለገብነትም በ ኒዘርላንድ አሳይቷል። አትሌቲኮ በውድድር ዘመኑ የተከላካይ ክፍል ድክመቶቹን በመገንዘብ የኋላ መስመሩን ለማጠናከር እንደ አጓጊ አማራጭም ያየዋል። ነገር ግን በዝውውር ውስጥም እነሱ ብቻ አይደሉም ፈላጊዎቹ። ከእንግሊዝ እንደ ቼልሲ፣ ሊቨርፑልና ቶትናም ያሉ ክለቦችም እንዲሁም በጣሊያን ዩቬንቱስም እየተከታተሉት ይገኛሉ። በብዙ ቡድኖች መፈለጉ ዋጋውን ከፍ ያደርገዋል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። ፌኖርድ ተከላካዩን ለመልቀቅ ወደ ሃምሳ ሚሊየን ዩሮ ዋጋ ይፈልጋል ሀንኮ እስከ 2028 ድረስም ኮንትራት ያለው ሲሆን እንደ ጣሊያንና ቼክ ባሉ ሊጎች ውስጥም ያለው ልምዱን በማጠናከሩ አሁን ላይ ለሚፈረምበት ቡድን ተስማሚ ይሆናል በገበያው ውስጥም ካሉት የመሃል ተከላካዮች ምርጡ እንደሆነ ተደርጎም ይቆጠራል ተብሏል በዘገባው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ ስለ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏዋር ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጊያለው። ቪዲዮችንን ላይክ፣ ቻንላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁም ግን በአክብሮት ተመኘ